ጤና ይስጥልን የአፍታ ሚዲያ ዩቲብ ቻናል ቤተሰቦች፣ እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስት ዜናዎችን የምናስደምጣቸው ይሆናል። የብልጽግናው ከፍተኛ ባለስልጣን እስከና አጃቢዎቻቸው ወደ ኤርትራ መኮብለላቸው ተሰምቷል። ይህንም ተከትሎ በአራት ኪሎ ቤተመንግስት ከፍተኛ ውዝግቦች መነሳታቸውን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በፋኖ ኦፕሬሽን የደህንነት ሹሙን ጨምሮ በርከት ያሉ የ ብልጽግናው መከላከያ ሰራዊት ወታደሮች ላይ እርምጃ መወሰዱ ተሰምቷል። ከዚህ ባሻገርም ከጎንደር አዘዙ ካምፕ በርከት ያሉ የመከላከያው ቁልፍ የተባሉ ኮማንዶዎች እስከነትጥቃቸው መጥፋታቸው ተሰምቷል። ይህንንም ተከትሎ የሰሜን ምዕራብ ዛዛዥ ጀኔራል ብርሃኑ በቀለ ከፍተኛ ብስጭት ውስጥ መግባታቸውን ሰምተናል። የቀጠለው የብልጽግና የበዓል ሰሞን ዘመቻዎች አሁንም በንጹሐን ዜጎች ላይ ከፍተኛ ጉዳቶችን እያደረሱ መቀጠላቸው ተሰምቷል። በተመስገን ጥሩንና በአ ያረጋ ከበደ የትውልድ መንደሮች ብልጽግና ተደጋጋሚ የድሮንና የአየር ጥቃቶችን በጀነራል ይልማ መርዳሳ ቀጥተኛ ትእዛዝ እያስፈጸመ መሆኑንም ሰምተናል። በእነዚህ አካባቢዎች የደረሱ ጉዳቶችን ጨምሮ በተለያዩ አካባቢዎች የተደረጉ የሚገኙ የመንግስት ወታደሮችና የፋኖ ኃይሎች ውጊያዎችን አስመልክቶ ከግንባር የተሰሙ መረጃዎችን ይዘናል። በዝርዝር የምናስደምጣቸው ይሆናል። በሌላ በኩል እንዲሁ ኪነ ጥበቡን ተጠቅሞ ተጠቅመው በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጸም ሲቀሰቅሱና ሲደግፉ ከነ በሮ መካከል አንዱና ዋነኛው የሆነው አርቲስት በዛሬ ዕለት ህይወቱ አልፎ መገኘቱ ተሰምቷል። አርቲስቱ በትላንትና ዕለት በዓልን ከቤተሰቦቹ ጋር በሰላማዊ ሁኔታ ሲያከብር እንደነበረም ተሰምቷል። የአርቲስቱን ድንገተኛ ህልፈት አስመልክቶ በርከት ያሉ መረጃዎች እየወጡ ይገኛሉ። ይህንን መረጃ በዝርዝር የምናስደምጣቸው ይሆናል። በሌላ በኩል እንዲሁ የኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር አብይ አህመድ ለፕሬዚዳንት ኢሳያስ አፈወርቂ ተቃዋሚዎች የትጥቅ ድጋፍን ማድረጋቸውን ተከትሎ ከፍተኛ ብስጭት ውስጥ እየገቡ ሲሆን ከሰሞኑ የብልጽግና መንግስት በፋኖ ኃይሎች ላይ የጀመረውን ዘመቻ ለማክሸፍ ከሱዳን መንግስት ጋር በጋራ በመሆን ጠንከር ያሉ ድጋፎችን ለፋኖ ኃይሎች እያደረጉ መሆናቸው ተሰምቷል። በአሁኑ ሰዓትም በርከት ያሉ ከባባድ መሳሪያዎች በሱዳን ኮሪደር በኩል ለፋኖ ኃይሎች እየገቡ መሆናቸውን ሰምተናል። በዝርዝር የምታደምጡት ይሆናል። ክብራትና ክብራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህና ሌሎች መረጃዎችን እንድታድምጥ የጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ የአራት ኪሎ የአብይ አህመድ አስተዳደር የፕሬዝዳንት ኢሳያስ አፈወርቂ ተቃዋሚዎችን የትጥቅ ድጋፍ በመስጠት በአፋር በኩል የፕሬዝዳንት ኢሳያስ አፈወርቂን መንግስት እንዲገለብጡ የትጥቅ ጥግል እንዲጀምሩ ማድረጋቸውን ተከትሎ ከፍተኛ ብስጭት ውስጥ መግባቱ ተሰምቷል። ከሰሞኑ የአራት ኪሎ አብይ አህመድ አስተዳደር የፋኖ ኃይሎችን አጠፋለሁ በሚል የበዓል ሰሞን አዲስ ዘመቻን በመጀመር በክልሉ በርከት ያሉ የድሮንና የአየር ጥቃ ቶችን ጨምሮ በከባባድ መሳሪያዎች ንጹሐኖች ላይ ሰፊ ጥቃቶችን መክፈቱ ይታወሳል። ከዚህ ጋር ተያይዞም ከፍተኛ ብስጭት ውስጥ የገቡት ፕሬዚዳንት ኢሳያስ አፈወርቂ እንዲሁም የሱዳን ጦር ዋና አዛዥ ጀኔራል አልቡራን በጋራ በመሆን ለፋኖ ሀይሎች በርከት ያሉ ከባባድ መሳሪያዎች እንዲሁም በገፍ የትጥቅ ድጋፎችን እያደረጉ እንደሚገኙ ለማረጋገጥ ተችሏል። ከዚህ ባሻገርም በርከት ያሉ የሱዳንና የኤርትራ ጦር አባላት ከፋኖ ኃይሎች ጋር በጋራ በመሆን ከብልጽግናው ጦር ጋር ከፍተኛ ውጊያዎችን በጎጃም ቀጠናዎች መክፈታቸው ተሰምቷል። በአሁኑ ሰዓትም በጎጃም ቀጠና ጠንከር ያሉ ውጊያዎች የተደረጉ መሆናቸው ተሰምቷል። የብልጽግናው መንግስትም በጀነራል ይልማ መርዳሳ በሚመራው አየር ኃይል አማካኝነት በተለይም በተመስገን ጥሩነህ እና በአረጋ ከበደ የትውልድ መንደሮችን ጨምሮ በርከት ባሉ የጎጃም ቀጠናዎች ላይ የቦምብና የድሮን ጥቃቶችን በገፍ እየፈጸመ የሚገኝ ሲሆን በርከት ያሉ ንጹሃን በዚህ ጥቃት መውደማቸው ተሰምቷል። የአራት ኪሎ አስተዳደር የበዓላት ሰሞኖችን እየጠበቀ በንጹሐን ዜጎች ላይ የሚፈጽማቸውን ጥቃቶች አጠናክሮ እያቀጠለ ሲሆን የአማራን ህዝብ ለማውደምና ለማጥፋት እቅድ በመያዝ ከፍተኛ የተባሉ ጉዳቶችን በማድረስ ላይ እንደሚገኝም ለማረጋገጥ ተችሏል። በአሁኑ ሰዓትም በአርበኛ ዘመነ ካሴ የሚመራው የጎጃም ፋኖ ከኤርትራና የሱዳን መንግስታት ጋር በጋራ በመሆን ይህንን የብልጽግና አዲስ የበዓል ሰሞን ዘመቻ ለመቀልበስ ከፍተኛ ስራዎችን በመስራት ላይ እንደሚገኝም ለማረጋገጥ ተችሏል። በአሁኑ ሰዓትም የአማራ ፋኖ በጎጃም ኃይሎች ጠንከር ያሉ የመልሶ ማጥቃት እርምጃዎችን በመክፈት የብልጽግናው ሰራዊት የጀመረውን አዲስ ዘመቻ የማክሸፍ ተግባራቶች በስፋት በጎጃም ቀጠናዎች ተጠናክረው እየቀጠሉ መሆናቸው ተሰምቷል። ከሰሞኑም ይህንን አዲስ ዘመቻ ሲያራግቡ የነበሩት የብልጽግና ዲጂታል ሚዲያ ሰራዊትም በአሁኑ ሰዓት የተከፈተባቸውን የመልሶ ማጥቃት እርምጃ ተከትሎ ረገብ ማለታቸውንም ከተለያዩ ማህበራዊ ሚዲያዎች እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የብልጽግናው ከፍተኛ ባለስልጣን እስከና አጃቢዎቻቸው ወደ ኤርትራ መኮብለላቸው ተሰምቷል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ሁስማን በትናንትናው እለት ወደ ኤርትራ እስከና አጃቢዎቻቸው መኮብለላቸው ተሰምቷል። አቶ ኢብራሂም ሁስማን ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ እንዲሁም አጃቢዎቹ ጭምር ይዘው መኮብለላቸውን ለመረጋገጥ ተችሏል። አቶ ኢብራሂም የኮበለሉበት ምክንያት እስካሁን በግልጽ ባይታወቅም ነገር ግን በአዋሽ ሰባት በአዋሽ ሰባት አካባቢ የኦሮሚያ ክልል መንግስት ከሚያደርገው የመሬት ቅርምታ ጋር ተያይዞ የክልሉን መሬት በኦሮሞዎች እያስወረራችሁ ነው በሚል በክልሉ አመራሮች ዘንድ ከሰሞኑ ከባድ መወነጃጀል ተፈጥሮ እንደነበረ ምንጮች ጠቁመዋል። የኦሮሚያ ክልል በሽምልስ አብዲሳ የተመራ የሌሎች ክልሎችን መሬት የመቀማት ስራውን አጠናክሮ መቀጠሉና ለዚህም ተግባሩ ከአራት ኪሎ የአብይ አህመድ አስተዳደር ከፍተኛ ድጋፍ እየተደረገለት እንደሚገኝ ለማረጋገጥ ተችሏል። ከዚህ ባሻገርም ተጠናክሮ በቀጠለው የአማራ ክልል ውጊያ የደህንነት ሹሙ ባህር ዳር ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ለማረጋገጥ ተችሏል። ይህንን ተከትሎ በአሁኑ ሰዓት በባህር ዳር የሚገኙት የባዴን ከፍተኛ ባለስልጣናት እንዲሁም የፌዴራሉ ባለስልጣናትን ጨምሮ የመከላከያው ከፍተኛ ወታደራዊ አዛዦች ከፍተኛ ውጥረት ውስጥ መግባታቸው ተሰምቷል። ከዚህ ባሻገርም ከጎንደር አዘዞ ካምፕ አስራ ስድስት የሚጠጉ ልዩ ኮማንዶዎች ጠፍተው የፋኖ ኃይሎችን እስከነጥጥቃቸው መቀላቀላቸው ተሰምቷል። ይህንንም ተከትሎ የሰሜን ምዕራብ አዛዦች ጀኔራል ብርሃኑ በቀለ ከፍተኛ ብስጭት ውስጥ መግባቱና በአሁኑ ሰዓትም ሌሎችም ይከዳሉ በሚል በካምፑ በታማኞች ጥብቅ የተባሉ ቁጥጥሮች እየተደረጉ እንደሚገኝም የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ኪነ ጥበብን ተጠቅሞ በአማራ ሕዝብ ላይ የዘር ጭፍጨፋ እንዲፈጸም ሲቀሰቅሱና ሲደግፉ ከነበሩ መካከል አንዱና ዋነኛው ሰለሞን ተካለኝ በዛሬው ዕለት ህይወቱ ማለፉት ሰምቷል። የአማራ ህዝብን ፀያፍ ስድቦችን በመስደብና ጥቃት እንዲፈጸምበት ቅስቀሳ በማድረግ ለህዋት ያለውን ፍቅር የሚገልጸው የሚባልለት አንቺም ዜሮ ዜሮ በሚለው አልበም የሚታወቀው ሰለሞን ተካልኝ በሚኖርበት አሜሪካን ህይወቱ ማለፉ ተዘግቧል። ሰለሞን ተካልኝ ህዝብ በተሰበሰብበት አዳራሽ ላይ በለው በለውና አሳጣው መድረሻ የሰው ልቅ ከማያውቅ አማራና ውሻ ብሎ በመስፈል ለአማራ ህዝብ ያልተገባ ባህሪ በመስጠት የዘር ጭፍጭፋ እንዲካሄድ ቅስቀሳ በማድረግ ሲሰራ እንደነበርም መረብ ሚዲያ ካሰባሰባቸው መረጃዎች ለማረጋገጥ ተችሏል። የሰለሞን ህልፈትን ተከትሎ ብዙዎች ማህበራዊ ትስስር ገጻቸው ሆድ እንጂ ቅንጭላት የሌለው በሚል ስለ ሰውዬው የሚያውቁትን እየተናገሩ ሲሆን፣ አንዳንዶች ደግሞ ህዋት ተጠቅሞ እየጣሉ ሲሆኑም ገልጸውለታል። ሰለሞን ተካልኝ ከሀገር ውጭ ከወጣ በኋላ በተለይም በአማራ ህዝብ ላይ የጥላቻ ንግግሮችን በማሰራጨት የሚታወቅና በአማራና በትግራይ ህዝቦች መካከል የጥላቻ ግንብ ለማቆም እድሜ ዘመኑን ሲታትር የነበረ ሰው እንደነበረም መረብ ሚዲያ ካሰባሰባቸው መረጃዎች ለመረዳት ተችሏል። በመጨረሻም በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትሮሬ ላይ የተቃውሞ ሰልፍ እያካሄዱ መሆኑ ተሰምተዋል። ትሮሬን ለመጣል ሰልፍ በማዘጋጀት የፈረንሳይ መንግስት እጁ እንዳለበት እየተነገረ ይገኛል። በሰልፉ ላይም ትሮሬ አምባገነን ነው፣ ከስልጣን መውረድ አለበት የሚሉ መፈክሮች ታይተዋል። በተያያዘ ዜናም በቡርኪና ፋሶ የሚገኘው አሜሪካን ኤምባሲ በቡርኪና ፋሶ እገታ፣ ግድያ እንዲሁም የስርዓት አልበኝነት ስጋት ስላላ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉ በሚል ምክረ ሀሳብ ማውጣቱ ተቀምጧል። ትራውሬ ከቀናት በፊት ከእንግዲህ ጥሬ ወርቃችሁን ወደ ውጭ አንልክም፣ ህዝባችን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን ከዚህ በኋላም በሀገሪቱ ግብረሰዶምን የሚያራምዱ ሰዎች አይኖሩም፣ ከተገኙም ከባድ ቅጣት ይጣልባቸዋል በሚል ምዕራባውያኑን ያስቆጣ ተግባር መፈጸማቸው አይዘነጋም። ይህንንም ተከትሎ ጥርሳቸውን የነከሱት አሜሪካና ፈረንሳይ ፕሬዝዳንቱን ከመንበራቸው ለማንሳት ከፍተኛ የተባሉ እርምጃዎች እንዲወሰዱ ጥብቅ የተባሉ ትዕዛዞችን ማውጣታቸው ተሰምተዋል። ትላንት በፈረንሳይ የተካሄደው ሰልፍም ከዚህ ዋነኛው መሆኑን እየተሰሙ ያሉት መረጃዎች አመላክተዋል። ክብራትና ክብራን ከአፍታ ሚዲያ ለሰቱ የተያዙት መረጃዎች እነዚህን ይመስላሉ። ሰናይ ቆይታ